አድባራት አናቅዱስ ቂርቆስ ነው። አራቱን ጉባኤያት እያስተማርኩን የሚገኘው ከስልሳ ሦስት አካባቢ የሚሆኑ ደቀ መዛሙርት አሉኝ። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህን ዓለም ችግር የፈታው በምንድን ነው? በወንጌል ነው። የዚህን ዓለም ችግር ም ክርስቶስ እንደመጣ መጀመሪያ ያደረገው ማስተማር ነው። ሲሄድም አስተምሩ፣ ሄደው እና የቤተክርስቲያናችን በክፍለ ዘመን የተጠራቀመ ችግር የሚፈታው በጉባኤ ቤቶች ነው። በቤተ ጉባኤ፣ በመጽሐፍ ትምህርት ቤቶች ችግር ይፈታል። ሌሎች ጉባኤ ቤቶችን መጋቢ ናቸው። ቅኔ ሳይማር ሰው መጽሐፍ ሊማር አይችል። ሁሉም በየጸጋው አቋቋሙም፣ ቅኔውም ሁሉ በሀብቱ የእግዚአብሔር ገንዘብ ነው። ያለ ትምህርት ቤትና ያለ ጉባኤ ቤት የቤተ ክርስቲያን ችግር አይፈታም። እውነት ነው የምነግራቸው። በፌስቡክ ስለጮህን፣ በኢንተርኔት ስለለፈለፍን ምንም ምን የምናመጣው ነገር የለም። መፍትሄ የሚመጣው አቅዶ ጠባይን አሳምሮ እርስ በርስ አንድ ሆኖ ለመቶ ዓመት ለሐምሳ ዓመት አቅዶ በመስራት ነው እና ያ ችግርም የሚፈታው በዚያ ነው። ሌሎች ማርቻናት አሁን እኛ ያለብን ቤተክርስቲያናዊ ችግር እርስ በርሳችን የምንበጣበጠው ሌሎች ደርሶባቸዋል። ህንድ፣ ሶሪያ፣ አርመን፣ ግብጽ ደርሶባቸዋል። ችግራቸውን የፈቱት ቁጭ ብላው አቅዶ ነው እና እኛም እንግዲህ እንደ ትምህርት ቤት እንዳንድ የቅድስት ቤተክርስቲያን ትልቅ ተቋም ለሃምሳና ለመቶ ዓመት አቅደን ቤተክርስቲያናችን በግቧ እንድትቆም የሚሻችን መስራት አለብን ብለን አስበናል። ያንን ለመስራት ጉባኤ ቤቶች የሚያስፈልጋቸዋል፣ ልማት ያስፈልጋቸዋል። ጥሩ የምርምር ማዕከል እንዲኖር፣ ጥሩ ላይብረሪ እንዲኖር፣ ጥሩ የጥናት ማዕከል እንዲኖር፣ መጻሕፍት የሚተረጎሙበት፣ የሚታረሙበት፣ ሊቃውንት የሚያስታርቁበት፣ የሚተረጉሙበት ካህናት የንሳ ልጅ አያያዝ የሚሰለጥኑበት ባለትዳሮች የልጅ አስተዳደግ የሚሰለጥኑበት መነኮሳት ገዳማዊ ሕይወት እንዴት መምራት እንደሚችሉና አስተዳደር የሚሰለጥኑበት ትልቅ የትምህርት ተቋም እንዲሆን ምን ያስፈልገዋል? ልማት ያስፈልገዋል። እኛ ስለዚህ የሃምሳና የመቶ ዓመት የትምህርት እቅድ ልናቅድ አሰብንና እና በዚያ እቅዳችን የቤተክርስቲያናችን ችግር እንፈታለን ከሌሎች ጉባኤ ቤቶች ጋር ተቀናጅተን ብለን ስናስብ ዝም ብሎ አይመጣም ገንዘቡ። አሁን ዓለምን እየመራት ያለ ቴክኖሎጂ ብዙ አልናገርም እና ብር ነው አለ ዓለምን እየመራት ያለ ያለ ብር መንቀሳቀስ አይቻልም። እናኛ ስለዚህ እቅዳችን የ50 እና የመቶ አመት እቅዳችንን ለማሳካት ጉባኤቱ ልማት ይገንባ ብለን ስናስብ ህንፃ ገንብተን ከተማና ከራይ መሆን የለበትም ሆቴል ይገንባ መሆን የለበትም ትምህርት ቤት ነው፣ እና የመጽሐፍ ትምህርት ቤት አላማው ሰው መስራት ነው። ስለዚህ ልማቱ ራሱ ሰው የሚሰራ ይሁን ብለን አሰብን። ጆሮአችሁ ይሰማል። ልማቱ ራሱ ሰው እየሰራ ብር የሚያስገኘውን ብለን አቀድን እና ሰው እየሰራ ብር የሚያስገኝ ምንናእንደ ህንፃ ቁሞ ብር ወይም ሸቅጠን ሳይሆን ስራ ሰርቶ ብር የሚያስገኝ ሰው ሰርቶ ብር የሚያስገኝ ሁለት ተቋማትን አስቀድም። አስር ፕሮጀክት ነው ያለን በትምህርት ቤት የቀረጽ ነው። አንደኛው ሆስፒታል፣ ሁለተኛው ትምህርት ቤት ነው። ሁለቱ ሰው እየሰሩ ብር የሚያስገኝ ነው። ስለዚህ ሰው እምንሰራባቸው ናቸው። የመጀመሪያው ሆስፒታሉን አስቀደም፣ ትልቁን በጀት የያዘው እሱ ስለሆነ ሆስፒታሉ በስሩ ወደ ሰባት ፕሮጀክቶች አሉ ሆስፒታሉ ብቻ። አንደኛው ጤና ሳይንስ ኮሌጅ አለው፣ የጤና ሳይንስ ትምህርት ቤት አለው። ራሱን ችሎ የመድኃኒት ምርምር ማዕከል አለው። የሱስ ማገገሚያ ማዕከል አለው። ወጣቶችን እዚህ አስገብተን ከሱስ ነፃ አድርገን የምናወጣበት የሱስ ማገገሚያ ማዕከል አለው። በዛውም ቪአይፒ ህክምና አለ ቪአይፒ ህክምና ምንድን ነው ለምሳሌ አንድ ሊቀ ጳጳስ ሊታከሙ ሊመጡ ከሰው ጋር ወረፋ መያዝ የለባቸው። ለብቻቸው በሚመጥናቸው ቦታ ታክመው ሰው ሳያቸው ሄደ ድንገት አይበልና ቢያርፉ በክብር ይገንዛሉ ስለዚህ አባቶቻችንም መነኮሳትም ካህናትም በክብራቸው ከዛ ቀጥሎ ደግሞ ብር ያላቸው ነጋዴዎችን ሰው ጋር ለመገፋት ነው። ለኬንያ ይወጣሉ። እዚህ ብናዘጋጅላቸው፣ በቪአይፒ ብታከቡ ብሩ ለኢትዮጵያ ይሆናል ማለት። እንደዛም ያለው ትልቅ ሆስፒታል ገንብተን ከዚያ በምናገኘው ግን ትልቅ ትምህርት ቤት ተገፍቶ የማያውቅ ትምህርት ቤት በዚያ ትምህርት ቤት ደግሞ ቤተክርስቲያናችን ቆማ ዘመን እንድትሻገር የሚያደርግ ስላለመስራት ሆስፒታላችን አስፈቅደን በጠቅላይ ቤተክህነት ፈቃድ እየተንቀሳቀስ እንገኛለን። ሰኔ 19 ቀን ፕሮጀክቱን ይፋ አድርገነዋል። አሁን ብር እንድትሰጡ ብቻ አይደለም፣ ባለቤት እንድትሆኑ ነው። እዚህ ላይ ቦታው ላይ ስላላችሁ ድንጋይ በመሸከም ታግዛላችሁ። ሄዳችሁ በማየት በመቆፈር ታግዛላችሁ። ባለቤትነት እንዲሰማችሁ ነው። ብር መስጠት ብቻ አይደለም። ስለዚህ ያን እንድታወቁ ትፈልጋለሁ። እስካሁን ሰኔ 19 ቀን ይፋ አድርገነው ቴሌቶን አላዘጋጀንም ኦንላይን ገቢ ማሰባሰብ ያላዘጋጀን በኢትዮ መልእክት ብቻ ከመቶ ሚሊዮን ብር በላይ ሰብስበናል። ብራኖ በእግዚአብሔር ማለት ነው። እሱ ሰብስበናል ይሄ ገቢ ማሰባሰብ የምን ሳይ የአዳራሽ ጉባኤም ሳናዘጋጅ ዝም ብለው ሳናያቸው የሰጡን ሰዎች ናቸው ነው። ስማቸው ሳይጠራ የሰጡን ናቸው። ስለዚህ እኔ አሁን ብሩ እየጨነቀኝ አይደለም ልላችሁ ፈልጌ። አትስጡኝ ግን አላልኩም። እሺ በጣም በጣም ብዙ ብር ነው የሚፈጀው ለለ የፈለኩት በቃ እግዚአብሔር እንደሚሰራው ስላየው አሁን ዝም ብዬ ትቸዋለሁ ብሩን። ማለት እግዚአብሔር በቃ ያመጣዋል፣ መቤታችን በጸሎቷ ትረዳናለች ብዬ ስላሳው ሁሉም ነገር ሃይማኖት የለውም የሌለውም ያለውም እስካሁን አልተቀበሉም። እና አሁን አንዳንድ ጊዜ የእኔ ኢትዮጵያን ሕዝብ መከራ ዘግት ዘግተን ዘንግቼ የሆነ ድንጋይ እየከመርኩ የሚመስለው ሰው ሊኖር ይችላል። ወይም ደግሞ ሰው ረሃብ ውስጥ ነው፣ ጦርነት ውስጥ ነው፣ ችግር ወቅት ነው። በዚህ ጊዜ ይሄ የሚሰራበት ወቅት አይደለም ብሎ የሚሰማው ሰው ይኖራል። ተከን ሐሳቡ ጉዳዩ ግን እኔ ይሄንን ስራ ባለመስራቴ የሚቆም ጦርነት የለም። ይሄንን ነገር ባለማድረጌ የሚፈታ ችግር የለም። መስራቱ ግን እውነቴን ልንገራችሁ፣ እንዲያውም ችግር ለመፍታት ነው። ይሄ ሁሉ መከራ የምናየው ስላልሰራን ነው። ብንሰራ መደማመጥ ቢኖርም ቤተ ክርስቲያናችን ያለ እንቅፋት 50፣ 100፣ 500፣ 600 ዘመን መሻገር ይችላል። በችግር ዘመን የሌሎች አብያተ ክርስቲያን በመከራ ውስጥ ነው እየሞቱ ነው የሚሰሩት። ባለፈው ነግሬያችሁ እንደሆነ አላውቅም። የህንድ ቤተ ክርስቲያን ከአንድ ነጥብ 3 ቢሊየን ህዝብ መካከል ኦርቶዶክሱ ሁለት ነጥብ አምስት ሚሊየን ነው፣ ሁለት ነጥብ አምስት ሚሊዮኖች ናቸው። በአንድ ነጥብ ሶስት ቢሊየን ህዝብ ሆነው ሀያ ሁለት ሆስፒታሎችን የገነቡት እየሞቱ እየተሰቃዩ ማለት ነው። ስለዚህ እኛም እንድንሰራ ያስፈልጋል። አሁን የቀረን የመሬት ጥያቄ ጠይቀናል። መሬቱ እንዳለቀልን በያዝናት ብር ቆፍረን እናሳያቸዋለን። ከዛ በኋላ ሁሉም ነገር አዲስ ስራ በተጀመረ ቁጥር ሰው ሐሜትም፣ ትችትም፣ ይመስለኛልም፣ ግምትም፣ አድናቆትም፣ ድጋፍም ኤክስፔክትድ ነው ማለት ነው ይጠበቃል። እንቀበላለን። ነገ ደግሞ እግዚአብሔር ይመስገን መልሰን የምንስቅበት ጊዜ ይመጣል። ዘመንን አሻግሮ እግዚአብሔር ሲያልቅ እሰይ አባቶቻችን እንኳን ሰሩ ትሉን ይሆናል። ሳናበላሽ ከሞትን ማለት ነገ ልጆች በአግባቡ ሲማሩ፣ የወደቁ ህፃናት ተፈልገው ወደ ማሳደጊያ ሲገቡ ስታያቸው፣ ችግር ሲፈታ፣ ካህናት በአግባቡ ተምረው ሰልጥነው ስራ ሲሰሩ ስታያቸው፣ ይሄ እንኳን ሆነ ትላላችሁ ማለት ያንን ዛሬ ስበት ወይም ይህንን ወርና ዓመት በኒ በሪሞት አሳልፈን ነገር ማሳየት አይቻልም። ችግሩ ብቻ ግን ደስተኞች ነን፣ እግዚአብሔር የሚያደርግልን በምዕመናንም ድጋፍ ደስተኞች ነን እና ባለቤት እንድትሆኑ ነው። አሁን አካውንት አልነግራችሁም፣ ቢያንስ ግን አንድ ነገር ልስጣችሁ። ስልክ ቁጥር አንድ ስልክ ቁጥር ያዙ እና የፕሮጀክቱ ስልክ ቁጥር ነው። በሱ ስልክ ቁጥር ደውላችሁ እኔ ኢንጂነር ነኝ እኔ እንደዚህ ያለ ማያለን በዚህ ማገዝ እፈልጋለሁ ማለት ትችላላችሁ። አካውንቱን ደግሞ በዛ መቀመጥ ትችላላችሁ። አካውንቱ ነው ስላል ያስቆጥ ማለት ነው። አካውንቱ ጋር እግዚአብሔር እስከ ዘላለም አያገናኘኝ። አባታችንም አስተዳዳሪ ስለሆኑ ነው። እሺ እንዲያ ስላችሁ ጊዜ ማለት ነው። ጽድቅም አጥያትም አይደለም አካውንት ጋር መገናኘ። ዞሮ ዞሮ በጠቅላይ ቤተ ክህነት የተፈቀደላቸው ፈራሚዎች አሉ። በጉባኤ ቤቱ ስም የተከፈተ አካውንት ነው፣ በግለሰብ ስም አይደለም። በእሱ ነው የሚሰበሰበው። ኦዲት የሚያደርገን ቤተክርስቲያናችን፣ ተቋሙ ራሱ ኦዲት ያደርገናል። ስለዚህ እሱ ነው ልላችሁ የምፈልገው ስልክ ቁጥሩ ለመናገር ነው። 0982 33 34 44 0982 33 34 44 ሁለተኛ 0983 33 34 44 የቅድሙን መድገም ማለት መነሻው ምቻለው ወጥ ከዛ 09 84 33 34 44። 09 84 ማለት 09 84 33 34 44። እነዚህ ናቸው። አንደኛ እግዚአብሔር እንዲረዳን፣ ሰሞኑን መሬት እንዲመቻችልን በጣም ብዙ ሰው፣ ሁሉም ባለ ድርሻ እያገዘን ነው። እናንተ በጸሎት አግዙ ከዛ ካለቀ በዚህ ቁጥር ቴሌግራም ቢሆን ከፍተን እንጠራችሁና መሰረት ድንጋዩን የብፁዕ አቡነ ሚካኤልና የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ በተገኙበት መሰረት ድንጋዩን እንጥላለን። የዛ ጊዜ ትገኛላችሁ፣ አብረን እንቆፍራለን ማለት ነው። አትቆፍሩ። ስለዚህ ለዚያ ቀን እንዲያበቃን ሰሞኑን አንዲት ብቻ የምታደርጉልኝ ከቀኑ 12 12 ሰዓት አንድ ሰላም ለኪ ለእኛ ጸልይነ 12 ሰዓት 12 ሰዓት ማታ ማታ ማለት ነው ለምን 12 ሰዓት የጉባኤ ቤታችን የጸሎት ሰዓት ነው ስለዚህ በዚያ ሰዓት እናንተም አንዲት ሰላም ለኪ ይሄ ነገር ስኪፕ ሳካልን ድረስ ሁላችሁ ባላችሁበት ቦታ ቆም ብላችሁ በጸሎት አስቡን አሳካላቸው ብላችሁ እግዚአብሔር ይስጥልኝ መድኃኒዓለም ከሁላችን ጋር ይሁን